ሃሌሉያ፣ ሃሌሉያ የማንሰለቸው የእግዚአብሔር መገኘት የማንሰለቸው የጌታ መልካምነት፣ የጌታ በጎነት የበዛልን ሰዎችንን ጌታ ስሙ ይባረክ። ዤሌቬና ሃዲያ ፕራቫ ግሎሮዲያ ቦስ ላፕራጋቬና ሃዶስ ኤሌቬኒያ ባራጋዲያ ላባስ ሌባሮስታኪላ ፕራቫጄሌቬኒያ ማንታአክራባዲያስ ሎቮዶስ ካሊ ፕራጋዴሌባስ አላፕራጋዲያበስ ሻሎም ሻሎም። በተለያየ ስፍራ ያላችሁ የጌታ ጸጋና ሰላም በያላችሁበት ይብዛ። በእግዚአብሔር ምሕረትና ቸርነት ደግሞ ዛሬ በእንደዚ አይነት መልክ ወደፊታችሁ እንድመጣ ሆኗል። አይ ቲንክ ወደ ስምንት ዓመት አገልግያለሁ። ግን እንደዚህ አይነት አገልግሎት የመጀመሪያ ነው። አንድ ወር አካባቢ አንድ ወር ከሁለት ሳምንት አካባቢ ቲክታክ ፕላትፎርም ላይ ለማገልገል የዛሬ ዓመት ይሁን ምናምን እንደዚህ ሞክረናል። ከዛ ውጪ ብዙም እንደዚህ አይነት አገልግሎቶችን አገልግለን አናውቅም። ነገር ግን አሁን እግዚአብሔር በእንደዛ አይነት መንገድ ደግሞ እንድናገለግል ምን ማለት ነው። ይሄ አገልግሎት ራሱን የቻለ ትንሽ ከዛኛው መሬት ላይ ካለው የቤተ ክርስቲያን አገልግሎት በቅርጽም፣ በይዘትም፣ በአውድም፣ በአደራረግም በተለያየ መንገድ የተወሰነ ያክል ልዩነት እንዳለው አውቃለው፣ ነገር ግን እግዚአብሔር በዚህም መንገድ እንደሚሰራ እናውቃለን ስለ ተናገረኝም ነው። እንግዲህ አስቡት ስምንት ዓመት ስል ራእይ ከጀመርን ማለት ነው። ከዛ በፊት እኔ እንደምታውቁት አገልጋይ ነበርኩኝ። ስለዚህ ምን ማለት ነው? ለብዙ አመት በዚህ ፕላትፎርም ያልመጣ ነው፣ የእግዚአብሔር ጊዜና ወቅት ነው። በመሃል ጥቂት ጊዜ አስታውሳለሁ፣ አንድ ወር ወይ አንድ ወር ከሁለት ሳምንት ወይ ግፋቢል ሁለት ወር የቲክታክ ፕላትፎርምን ሞክረን ብዙም ኢፌክቲቭ ሆኖ ስላላየውት ብዙ ኦዲየንስ ነበረ፣ ግን አንዳንድ ነገሮች ስላልተመቹኝ በዛ አልቀጠልኩም። በሚቀጥለው ሳምንት ግን ይህንኑ አገልግሎት አይ ቲንክ አት ሴም ታይም አፖስቱል ይድነቃቸው ሽመልስ ቮይስ ኦፍ ጋድ ቲቪ በሚለው ወደ 14000 ፎሎወር ባለው ፔጃችንና በዚ ዩቲዩብ ላይ የምንቀጥለው ይሆናል ብዬ አስባለሁ። በዛም ላይ ያሉ ኦዲየንሶችን አድረስ ለማድረግ እንግዲህ ሁሉ በእግዚአብሔር ወቅትና ሰዓት ነው የሚሆነው። እግዚአብሔር ከሰጠን ከዚህን የመሰለ ኦፊስ ውስጥ ደግሞ ሆነን እግዚአብሔርን ቃል ለተጠሙ የመንፈስ ቅዱስን ለሚራቡ የጌታን ነገር ለም ከሚወዱ ወዳጆች ጋር ደግሞ በእንደዚህ አይነት ፕላትፎርም እግዚአብሔር እድሉን ስለሰጠን እድሉን ብቻ ሳይሆን ይህን አገልግሎት ለማገልገል የሚያስፈልገውን ሁሉ አቅርቦት ስላደረገልን እግዚአብሔርን ማመስገን እፈልጋለሁ። እናንተንም ደግሞ ኢንፋክት ብዙ ሰው ጠይቆኛል። በጣም ብዙ ሰው መገልገል እንደሚፈልግ እና በዚህ ፕሮግራም ውስጥ ራሱን መክተት እንደሚፈልግ ነግሮኛል። የእናንተንም የምትከታተሉን ወይም ሰብስክራይብ የምታደርጉን በቤተ ክርስቲያን አብራችሁ ወንጌልን የምትሰሩ ቅዱሳን እናንተንም አክብረን እንደመጣን እንድታውቁ እፈልጋለሁ። ስለዚህ ማውንት ዛይን ዘ ትሩ ፕሌስ ኦፍ ትራንስፎርሜሽን ነው። ቮይስ ኦፍ ጋድ ቲቪ ደግሞ ትሩ ቮይስ ኦፍ ትራንስፎርሜሽን ነው። ፕሌስ እና ትራንስፎርሜሽን ቮይስ ነው እና በማውንት ዛይን የለውጥ ስፍራ ነው የምንለው። ቦታው በራሱ ለውጥን እንዲያመጣ ተደርጎ የለውጥ ነገሮች ያሉበት ነው። ሁለተኛ ደግሞ ቮይስ ኦፍ ጋድ ቲቪ የሚለው ሞቶችን አይታችሁት ከሆነ ዘ ትሩ ቮይስ ኦፍ ትራንስፎርሜሽን እውነተኛ የለውጥ ድምጽ ነው። ስለዚህ በብዙ አቅጣጫ እንደምትለወጡ አበረታታችኋለሁ። እንደዚህ አይነት ፕሮግራም ጀምረናል የሚለውን አዌር ከማድረግ አንግል ነው። አይ ቲንክ ስንገባ በኢንተርኔቶች መቆራረጥ አንድ ሃያ ሰላሳ ደቂቃ አካባቢ ሌት ሆነናል። የሚቀጥለው ሳምንት ግን በተቻለን መጠን በሰዓት እንመጣለን። እና በዚህ አጋጣሚ እንዳልኳችሁ ለዚህ አገልግሎት እግዚአብሔር የሚጠቀማችሁ ሰዎች አሉ። አብራችሁ ማገልገል የምትችሉ ሰዎች አሉ። አብራችሁ ማገልገል የምትችሉ ሰዎች ልታደርጉ የምትችሉት ምንድነው? እናንተ ከገባችሁ በኋላ ሌሎች እንዲገቡ ባላችሁ ዲቫይስ፣ ፌስቡክ ሊሆን ይችላል፣ ዩቲዩብ ላይ ሊሆን ይችላል፣ ሼር በማድረግ ሌሎች የእግዚአብሔርን ነገር የተጠሙ የእግዚአብሔርን ነገር የሚፈልጉ ቅዱሳን ጋር መድረስ እንድንችልና አብራችሁን እንድታገለግሉ በቤተ ክርስቲያንስም ጥሪ ማቅረብ እወዳለሁ። ክብር ለኢየሱስ ይሁን። እና ዛሬ እንዳልኳችሁ ይሄ ሚቲንግ ከጥቂት ጊዜ በኋላ በተለይ አይሮድ ነው እንግዲህ ሰዎች በጣም ብዙ እንደምትደውሉልኝ በጣም ብዙዎቻችሁ በተለይ በውጭ ሀገር ያላችሁ ሰዎች እራሳችሁን ታውቃላችሁ። በእንደዚህ አይነት ጊዜ ብትኖሩ መልካም ነው። ምክንያቱም የእግዚአብሔር ቃል ሁለንተናዊ ለውጥን እንደሚያመጣ እናምናለን። የእኛ ቤተ ክርስቲያን ለእግዚአብሔር ቃል ትልቅ ስፍራ አላት እና በዚህ ፕላትፎርም ከምናደርጋቸው ነገሮች አንዱ የእግዚአብሔርን ቃል በግልጥ እንማማራለን። ምክንያቱም ብዙ ሰዎች እንደሚያስቡት እግዚአብሔር ሰዎችን መቀየር ሲፈልግ ወደ ቃሉ እንደሚያስጠጋቸው አያውቁም። እናንተ ግን እንደምታውቁ አምናለሁ። ክብር ለኢየሱስ ይሁን። ለምንድን ነው ይህን ቃል የማካፈላችሁ ዛሬ? በተወሰነ መልክ የእግዚአብሔርን ቃል በእንደዚህ አይነት ፕላትፎርም መማማር አስፈላጊ ሆኖ ያየሁት ወይም ደግሞ ወሳኝ ነው ብዬ ካሰብኩባቸው የመጽሐፍ ቅዱስ ክፍሎች አንዱ በሐዋርያ ስራ ምራፍ 20 ላይ ታላቅ ወንድማችን ቅዱስ ሐዋርያው ጳውሎስ በኤፌሶን ላሉ አማኞችና ቤተ ክርስቲያን በዛ ላሉ ቅዱሳን የተናገረው ነገር በማንበብ ነው። ዛሬም ለኛም ስለሚጠቅመን ማለት ነው። እንደዚህ ይላል ሐዋርያ ስራ ምራፍ 20 ቁጥር 32 አሁንም ለእግዚአብሔር እንዲሁም ሊያንጻችሁና በቅዱሳኑ ሁሉ መካከል ርስት ሊያወርሳችሁ ለሚችለው ለጸጋው ቃል አደራ እሰጣችኋለሁ። እደግመዋለሁ፣ ሐዋርያት ሥራ ምዕራፍ 20 ቁጥር 32 ላይ ነው። ውስጥ ያላችሁ ሰዎች ፒን ማድረግ ትችላላችሁ። ክብር ለኢየሱስ ይሁን። ሐዋርያት ሥራ ምዕራፍ 20 ቁጥር 32 አሁንም ለእግዚአብሔር እንዲሁም ሊያነጻችሁና በቅዱሳኑ ሁሉ መካከል ርስት ሊያወርሳችሁ ለሚችለው ለጸጋው ቃል አደራ እሰጣችኋለሁ ይላል ጳውሎስ። እንግዲህ እነዚህን አማኞች በኤፌሶን ያሉ አማኞችን ለጸጋው ቃል ሊያወርሳችሁ ለሚችለ ርስት ሊሰጣችሁ ለሚችለው ለጸጋው ቃል አደራ አሳልፌ እሰጣችኋለሁ ይላል እና ሰዎች የእግዚአብሔርን ጸጋ በእግዚአብሔር ቃል ውስጥም መካፈል እንደሚችሉና ዋን ኦፍ ኢንስትሩመንት ከተሰጡን ከሚኒስትሪያል ጊፍቶች አንዱ ወይም ደግሞ ፋይ ፎልድ ሚኒስትሪስ ነውን የማምነው እግዚአብሔር ለቤተ ክርስቲያን ከሰጣቸው ስጦታዎች በዚሁ የመጽሐፍ ቅዱስ ክፍላችን ላይ በኤፌሶን መጽሐፍ ላይ ሁላችሁም እንደምታቁት ያለውን አሳያቸዋለሁ። ከተሰጡት ስጦታዎች መካከል አንዱ በማያሻማ ሁኔታ የተቀመጠልን በኤፌሶን ምዕራፍ አራት ከቁጥር ሰባት ጀምሮ ላነብላችሁ እችላለሁ። ነገር ግን ክርስቶስ በወሰነው መጠን ለእያንዳንዳችን ጸጋ ተሰጥቶናል። ስለዚህም እንደዚህ ይላል። ሐዋርያስ ሥራ ምዕራፍ 20 ቁጥር 32 ቅድማ ልብላችኋለሁ። አሁን ደግሞ ኤፌሶን ምዕራፍ 4 ቁጥር 7 ጀምሮ ነው። እንዳልኳችሁ እኔ አገልግሎት በጣም ረጅም ዓመት ቆይቻለሁ። ለእንደዚህ አይነት አገልግሎት ግን አዲስ ነኝ። ካሜራ ደቅ ነው ስልካቸውን ታብታብ ሲሉ ሚውሉ ስላሉ እንደነሱ እንዳቀላጠፍ ብዙ ነገር እንዳጠብቁ ጸጋ ልዩሉ። ይሄም ጸጋ ይፈልጋል ማለት ነውና። አንዳንድ ሰዎች በቃ አይጸልዩም አይጾሙም ካሜራ ደቅነው ስልካቸውን ደቅ ነው 24 ሰዓት ኢንፎርሜሽን ነው እንትን የሚሉት እና በዛ ልክ አንዳንድ ነገሮች ላይሄዱ ይችላሉ ያም ሆኖ ግን የእግዚአብሔርን ጥልቅ የሆነውን ሀሳብ ግን ወደ እናንተ እግዚአብሔር በእኔ አልፎ እንደሚያመጣ ጥርጥር የለኝም ክብር ለኢየሱስ ሲሆን ነገር ግን ክርስቶስ በወሰነው መጠን ለእያንዳንዳችን ጸጋ ተሰጥቶናል ስለዚህም እንዲህ ይላል፣ ወደ ላይ ወጣ፣ ወደ ላይ በወጣ ጊዜ ምርኮን ማረከ፣ ለሰዎችም ስጦታን ሰጠ። ታዲያ ወደ ላይ ወጣ ማለት ደግሞ ወደ ምድር ታችኛው ክፍል ወረደ ማለት ካልሆነ ሆነ በቀር ምን ማለት ነው? ወደ ታች የወረደው መላውን ፍጥረት ዓለምን ይሞላ ዘንድ ነው። ከሰማያት ሁሉ በላይ የወጣው እርሱ ራሱ ነው። አንዳንዶችን አንዶችን ሐዋርያት፣ አንድ አንዳንዶችን ነቢያት፣ አንዳንዶችን ወንጌል ሰባኪዎች፣ አንዳንዶችን እረኞች አንዳንዶችን ደግሞ አስተማሪዎች ይሆኑ ዘንድ የሰጠ እርሱ ነው። ይኸውም የክርስቶስ አካል ይገነባ ዘንድ ቅዱሳንን ለአገልግሎት ሥራ ለማዘጋጀት ሲሆን፣ ይህም የሚሆነው ሁላችንም የእግዚአብሔር ልጅን በማመንና በማወቅ ወደሚገኘው አንድነት በመምጣት ሙሉ ሰው በመሆን በክርስቶስ ወዳለው ፍጹም ደረጃ እስከምን ደርስ ነው ይላል። አይ ላቭ ዘ ወርድ ኦፍ ጋድ ሃሌሉያ! ግሎሪ ግሎሪ ግሎሪ ግሎሪ ግሎሪ ግሎሪ! ክብር ለኢየሱስ ይሁን። እነዚህ ፋይቭ ፎልድ ሚኒስትሪዎች፣ እነዚህ አምስቱ ስጦታዎች የተሰጡት አላማና ፐርፐዝ አላቸው ነው የሚለው ጳውሎስ። ክብር ለኢየሱስ ይሁን። አስተማሪነት ፐርፐዝ አለው። ወንጌላዊነት ፐርፐዝ አለው። ነቢይነት ፐርፐዝ አለው መጋቢነት ፐርፐዝ አለውና እኔ ቤተ ክርስቲያንን እንዲመራ እንዲመግብ እንደተጠራ ሰው ቅዱሳንን ለአገልግሎት ስራ ለማዘጋጀት ሲሆን ምንድን ቅዱሳን ለአገልግሎት ስራ መዘጋጀት ስላለባቸው፣ ለአገልግሎት ስራ ማዘጋጀት ማለት የእግዚአብሔርን ቃል ካልተማሩ፣ የእግዚአብሔርን ቃል ካላወቁ፣ በመንፈስ የተሞሉ ካልሆኑ፣ በእግዚአብሔር ቃል እለት እለት ራሳቸውን ማነጽ መገንባት ካልቻሉ እንዴት ነው ብቁ ሊሆኑ የሚችሉት? ምክንያቱ እነዚህ እንግዲህ ልብ በሉ ኤፌሶን ምራፍ አራት ከቁጥር ሰባት ነው ያነበብኩት አሁን ግን ከቁጥር ዘጠኝ ጀምሮ ሰባት ደግሜ ላንበበው በደንብ እንዲ አንደርስታንድ እንድታደረጉኝ። ነገር ግን ክርስቶስ በወሰነው መጠን ለእያንዳንዳችን ጸጋ ተሰጥቶናል። የጸጋውን ባለቤት ጸጋውን የሰጠ ነው የሚወስነው። ስለዚህም እንዲህ ይላል፣ ወደ ላይ በወጣ ጊዜ ምርኮን ማረከ፣ ለሰዎችም ስጦታን ሰጠ። ታዲያ ወደ ላይ ወጣ ማለት ደግሞ ወደ ምድር ታችኛው ክፍል ወረደ ማለት ካልሆነ በቀር ምን ማለት ነው? ወደ ታች የወረደው የመላውን ፍጥረት ዓለም ይሞላ ዘንድ ከሰማይ ወጣው እርሱ ራሱ ነው። አንዳንዶችን፣ ስለ ኢየሱስ ነው የሚያወራው፣ ሐዋርያት፣ አንዳንዶችን ነቢያት አንዳንዶችን ወንጌል ሰባኪዎች፣ ሌሎች እረኞችና እና አስተማሪዎች ይሆኑ ዘት ጠርሱ ነው። እነዚህ ፋይፍ ኦፊሶች ያስፈለጉት ዓላማ ስላላቸው፣ ምንድን ነው ዓላማው? ይኸው የክርስቶስ አካል ይገነባ ዘንድ ግንባታ የሚባል ነገር አለ። ቅዱሳንን ለአገልግሎት ስራ ለማዘጋጀት ሲሆን የቅዱሳን ምን የክርስቶስ አካል ይገነባ ዘንድ። ስለዚህ በዚህ ፕላትፎርም ወደ እናንተ የመጣሁት ሮብ አገለግላለሁ፣ አውቃለሁ የቸርች ሰርቪስ አርብ አገለግላለሁ፣ የቸርች ሰርቪስ እሁድ የቸርች ሰርቪስ አገለግላለሁ። እነዚህ ሶስት ፕሮግራሞች በዩቲዩብ እንደሚተላለፉ አውቃለሁ። አሁን ደግሞ ሐሙስና ማክሰኞ ጨምሬ የመጣሁት ለምንድነው ስትሉ ቅዱሳንን ለመገንባት የክርስቶስን አካል የሆኑትን ለመገንባት ለአገልግሎት ለማዘጋጀት። ዘመኑ እያለቀ ነው ወገኖች፣ በጣም ብዙ ሰው መማራ በዚህ መካከል በዚህ መካከል ብዙ ጊዜ ግልጽ እንዲሆኑላቸው የምፈልገው እንደዚህ አይነት ፕላትፎርሞች የሚዘጋጁት ጊዜያዊ ችግሮቻችንን ለመቅረፍ ነው በብዛት ሳይ፣ ምክንያቱም ወደዚህ አገልግሎት ከመምጣቴ በፊት ይህንን አገልግሎት ፎከስ አድርገው የሚያገለግሉ ሰዎችን አይቻለሁ፣ የሚገለገሉበትንም ሰዎች ልብ አይቻለሁ። እውነት ነው። በዚህ ፕላትፎርም ውስጥ በአጋንንት ስራት ውስጥ ያለ ሰው ይፈታል። በበሽታ ውስጥ ያለ ሰው ይፈወሳል። በጭንቀት ውስጥ ያለ እግዚአብሔርን ማጽናናትና ድምፅ ይሰማል። ምንም ጥያቄ የለው። በተለይ አንደኛው ፕሮግራማችን የሐሙሱን የማክሰኞው ተነጋግረን ወደ ዙም ሚቲንግ ነው የምናደርገው። አይ ኖው ኔክስት ዋን ዊክ ኦር ቱ ዊክስ አንደኛው ፕሮግራማችን ወደ ያምን ያደርጋል ስትሉ እንደዚህ የማየ ተማማር ደግሞ ፐርሰናል የሆኑ ነገሮች ላይ ደግሞ ፐርሰናል የሆኑ የእግዚአብሔርን ድምፆች ፐርሰናል በሆኑ ኬሶች ላይ ዶክመንቶች ላይ ሊሆን ይችላል። የታመመ ሰው ሊሆን ይችላል። ከዚ በፊት በስልክ ስለማገለግል በጂኤምኤም ቴሌቪዥን ላይ ለሶስት ዓመት አካባቢ ያገልግ እያለሁ እና በዛ ቴሌቪዥን ላይ በማገለግል ሰዓት ከተለያየ ዓለም ስልክ ይደወል ነበር እና ምን አይነት ኤክስፒሪያንስ ነበረኝ። ቤተክርስቲያን አሁንም እዚህ ያሉ ስታፎች ያሉ ያንን የሚያውቁ ከፊት ለፊት ካሜራ ጀርባ ቁጭ ያሉ፣ ማክሰኞ ማክሰኞ ከየአገሩ ስልክ ቢሮ ቁጭልና ስልክ ይደወላል፣ ስልክ አንስተው ይሰጡኛል። ለበሽታ አጸልያለሁ። በጣም መናፍስቶች እየጮሁ በስልክ ሲወጡ አስታውሳለሁ፣ የታሰሩ ሰዎች በትክር ሲወጣላቸው። ስለዚህ አሁን ደግሞ በሰጠን ቴክኖሎጂና አፕዴት ባለው ደግሞ ነገር ያንን ደግሞ ከድምጽም ባሻገር ኢንፋክት በስልክ ብቻ አድሬስ ልናደርጋችሁ የምንችል ሰዎች በስልክ አድሬስ እናደርጋችኋለን። ከስልክ ውጪ ግን ደግሞ ልናገኛችሁ ነው፣ አድሬስ ልናደርጋችሁ የምንችል ሰዎች ደግሞ በዚህ ፕላትፎርም ለማገልገል እንደመጣን ልታውቁ ይገባል ብዬ አስባለሁ። ስለዚህ እንደዚህ አይነት አገልግሎቶችም እንዳሉ ዋን ቱ ዋን ፌር እንደሚኖረን፣ ስራቸው ለተበላሸ፣ ለታመሙ በትዳራቸው ቻሌንጅ እና ችግር ለገጠማቸው ደጆች ለተዘጉባቸው የጤና ችግር ላለባቸው፣ ኢንዲፍረንት ሰውነንና የምናልፍበት በጣም ብዙ ኬዝ አለ። በጣም ብዙ ሰው በጣም ብዙ ኬዝ ይነግረኛል። ስለዚህ ፐርሰናሊ ደግሞ በዛ ብዙ ሚቲንጎች ላይ ያንን ስወልፍ የምናደረግ ይሆናል። ነገር ግን ቅድም እንደተነሳውበት ነገር ቅዱሳንም እነዚህ ስጦታዎች ለእግዚአብሔር ክርስቶስ ለእያንዳንዳችን የሰጠው አልቲሜት ጎሉ ቅዱሳንን የክርስቶስን አካል በመገንባት ቅዱሳንን ለአገልግሎት ስራ ለማዘጋጀት ሲሆን አላማው ምንድን ነው አለ። ይኸውም የሚሆነው ሁላችንም የእግዚአብሔር ልጅ በማመና በማወቅ ወደሚገኘው አንድነት በመምጣት ሙሉ ሰው በመሆን በክርስቶስ ወዳለው ፍጹም ደረጃ እስከምንደርስ ነው ይላል። ሃሌሉያ። ይሄ ወሳኝ ነገር ነው ወገኖች፣ በህይወታችን ይሄ በጣም ኪ ነገር ነው። ክብር ለኢየሱስ ሲሆን ስለዚህ ጀስት አን ኢንትሮ ነው መነገራችሁ ዛሬ ብዙ አልቀጥልም። ግን ዓላማችንና ፐርፐዛችን ያ እንደሆነና አላማና አጀንዳችን ያ እንደሆነ እንድታውቁ እፈልጋለሁ። ስለዚህ በሚቀጥሉት ጊዜያት ውስጥ ይሄንን ዩቲዩብ ቻናል ሰብስክራይብ ያላረጋችሁ ሰዎች ሰብስክራይብ እንድታደርጉ አብራችሁ ማገልገል ነ አብረው ልታገለግሉ ከምትችሉባቸው ፕላትፎርሞች መንገድ አንዱ እጃችሁ ላይ ባለ ዲቫይስ እጃችሁ ላይ ባለ ነገር ወንጌልን ለሰዎች ማሰራጨት መቻል ነው። ዛሬ በጣም ብዙ ሰው በብዙ ጭንቅ፣ በብዙ ረፍት ማጣት፣ በብዙ መቀበዝበዝ ታሙት ያላመነው ማህበረሰብ አለ። አማኝ የምንለው ማህበረሰብ በጣም በብዙ የህይወት ውጥንቅት፣ የህይወት ጥያቄ፣ የህይወት ቋጠሮ፣ የአጋንንት ስራ፣ የብዙ በሽታ ብስኩልና፣ በብዙ ችግር ውስጥ እንደሚያልፍ የአደባባይ ሚስጥር ነው። ስለዚህ ይሄንን ዛሬ በዚህ ገብታችሁ ይሄን ፕሮግራም ከእኔ ጋር እንድጀምር አብራችሁኝ በዩቲዩብ ኮሜንት እየጻፋችሁ ሼር እያደረጋችሁ ያሉ ቅዱሳንን ላመሰግናችሁ እወዳለሁ። ነገ መደበኛ የቸርች ፕሮግራም አለን፣ በዩቲዩብ ላይ እንገናኛለን ከ12 ሰዓት ተኩል ጀምሮ። እንደምታውቁት እሁድ መደበኛው ፕሮግራም አለን። ይሄ ፕሮግራም ግን ከሁለት ሳምንት በኋላ ወደ ዙም ሚቲንግ ያድጋል። ሁለተኛ ግን አንዱን ቀን ደግሞ ወደዚህ እግዚአብሔርን ቃል የምንማማርበት ይሆናል። ለዛሬ ይህንን ርዥ የመጣሁት ሁልጊዜም እወዳቸዋለሁ እንትሰሚኑልን በያላችሁበት ኢንካሬጅ እንድታደርጉ ለብዙዎች ደግሞ መድረስ እንድንችል ሼር እንድታደርጉ አበረታታችኋለሁ። ዛሬ እንዳልኳችሁ ዲቴል የሆነ ነገር አላየሁ። ምክንያቱም ጊዜ ስላለው ለሁሉ ጀስት ኢንትሮዳክሽን ነው። እግዚአብሔር ይባርካችሁ። እግዚአብሔር በብዙ ነገር ከፍ ያድርጋችሁ። ይህን ቃል የሰማችሁና ከዚያ አገልግሎት ጋር እግዚአብሔር በረዳችሁ መጠን ሼር በማድረግ ለሌሎች እንዲደርስ በማድረግ የምትሳተፉ ሰዎች ወይም ሌሎች ሰብስክራይብ እንዲያደርጉት እራሳችሁ አድርጋችሁ ለሌሎች የምታስተላልፉ ሰዎች ጌታ ኢየሱስ ይባርካችሁ ል- እወዳለሁ ዛሬ ግን በዚህ ውስጥ ላላችሁ ሰዎች ጸልዬ መውጣት እፈልጋለሁ። እግዚአብሔር አባት ሆይ በጌታ በኢየሱስ ክርስቶስ ስምና ስልጣን ጸልያለሁ። በተለያየ ዓለም ያሉ ኢትዮጵያውያንና ኤርትራውያን ኢትዮጵያ ከኢትዮጵያም ውጪ ያሉት በጌታ በኢየሱስ ክርስቶስ ስምና ስልጣን በነገር ሁሉ እንዲከናወኑ አሁን እሰልያለሁ። የትኛው እነሱን ያሰረ ሰንሰለት ከላያቸው ላይ እንዲበጣጠስ በጌታ በኢየሱስ ክርስቶስ ስምና ስልጣን እሰልያለሁ። ቀንበር ከላያቸው ላይ እንዲሰበር በጌታ በኢየሱስ ክርስቶስ ስምና ስልጣን እሰልያለሁ። እግዚአብሔር ሆይ የትኛው እነሱ ላይ የተሰራ መሳሪያ እንዳይከናወን በጌታ በኢየሱስ ክርስቶስ ስም እና ስልጣን ጸልያለሁ። ስውርና ግልጥ ወጥመዶችን እበጣጥሳለሁ። በጌታ በኢየሱስ ስም እና ስልጣን በያላችሁበት የእግዚአብሔር ሰላም፣ አብሮነት፣ ቸርነት፣ ምሕረት እንዲከተላችሁ ነው ይጸልያለሁ። በቤታችሁ ተአምራት ይግባ። በቤታችሁ ድንቅ ይግባ። በቤታችሁ ታላላቅ ተአምራቶች እንዲሆኑ የታመሙባችሁ ሰዎች ቢኖሩ በጌታ በኢየሱስ ክርስቶስ ስምና ስልጣን የተሰወረ የተደበቀ እናንተን ተቃርሞ የሚሰራ ፍጥረታዊ አጋንንታዊ ኃይል ሁሉ መንገዳችሁ ይልቀቅ። የታመሞቹ ሰዎች አሁን በጌታ በኢየሱስ ክርስቶስ ስምና ስልጣን የሚፈውሰው የአምላኬ እጅ በላያችሁ ላይ ይሁን። በመንፈስ ቅዱስ ኃይል በኢየሱስ የስም ኃይል ኩላሊት ቢሆን፣ ጨጓራ ቢሆን ስም ያለው ስም የሌለው በሽታ አካላችሁን ለቆ እንዲሄድ እጸልያለሁ። ኢኮኖሚያችሁ የታሰረ ሰዎች ኤፍታ ብዬ መፈታትን አውጅ ያለሁ፣ ደጆች የተዘጋባችሁ ሰዎች በጌታ በኢየሱስ ክርስቶስ ስምና ስልጣን ደጆች እንዲከፈትላችሁ እጸልያለሁ። ነገራችን ሞቷል፣ ደርቋል፣ አክትሟል፣ አበቃ ያላችሁ ሰዎች በትንሳኤው መንፈስ ሞቷል አበቃ ያላችሁ፣ ተዘግቷል ያላችሁ ነገራችሁ ህይወት እንዲያገኝ በጌታ በኢየሱስ ክርስቶስ ስምና ስልጣን እጸልያለሁ። ቤታችሁ ይፈወስ፣ ኢኮኖሚያችሁ ይፈወስ፣ ጤንነታችሁ ይፈወስ፣ የእናንተና የእናንተ የሆነ ነገር ሁሉ በጌታ በኢየሱስ ክርስቶስ ስምና ስልጣን ይፈወስ። አሜን። ብዙዎቻችሁ የሚቀጥለው ሳምንት ከምስክርነት ጋር እንደምንገናኝ አምናለሁ። የተቀመጡ የቸርች አካውንቶች እና የቸርች ኮንታክት ፐርሰኖች የሚያልፉበት ከስር ያለ ነገር አለ። አይ ቲንክ እሱ እያለፈ ከሆነ እግዚአብሔር ያደረ እንደሚያደርግላችሁ ስለማቅ አሁን የጸለይኩ ጸሎት እንደሚሰራ ስለማውቅ ይሄ አካውንቱንና ስልኩን ከይዞ ከሚመጣው መስመር ከስር ከሚያልፈው ላይ ስልክ ቁጥሩን ወስዳችሁ እግዚአብሔር ያደረገላችሁ ነገር እንድትመሰክሩልን ደግሞም ደግሞ ፐርሰናሊ ደግሞ እንድንጸልይላችሁ ይሁን። ዛሬ እንግዲህ አንድ ብለን ጀምረና ከመቀጠሉ ውጪ አማራጭ የለን። ከክብር ወደ ክብር እንቀጥላለን። ሁላችሁም ተባረካችኋል። ሻሎም።